በጣም የሚገርመው መግቢያ ቀዳዳው ደግሞ እጅግ በጣም ብዙ ነው። ምናልባት ይሄንን ትምህርት ስትሰሙ ወደ ኋላ ሄድ ብላችሁ እራሳችሁን አስቡ። እኔ ከምነግራችሁ ነገር ውስጥ በአንዱ ካላችሁ ወይም ደግሞ በአንዱ ከተፈተናችሁ፣ በዛ ምክንያት የዝሙት አጋንንት ወደ ሕይወታችሁ ጎራ ብሏል አሊያም ደግሞ ገብቷል ማለት ነው። ስለዚህ የመጀመሪያው የዝሙት አጋንንት መግቢያ ቀዳዳው አንደኛ የወሲፍ ቪዲዮ ስንመለከት ስናይ ነው። አንድ ሰው ለመጥፎ የሚሆን ለበጎ የዝሙት ቪዲዮ ሲመለከት የሚጠናወተው የዝሙት አጋንንት ነው። በተለይ በወጣትነት እድሜ ምንም በማናቀበት ሰዓት፣ በዛን ሰዓት የምናያቸው የወሲፍ ቪዲዮዎች ዛሬ ለምንፈተነው የዝሙት ፈተና ትልቅ አስተዋጽኦ አላቸው። ምክንያቱም ያኔ ያየነው ቪዲዮ የዝሙት አጋንንትን ያስገባል። መንፈሱ ደግሞ ተደብቆ ይኖራል። አድገን ወደ መንፈሳዊ ሕይወት ስንመጣ፣ ወደ ትዳር ስንገባ ያኔ ነው ፈተናውን የሚጀምረው። ስለዚህ አንደኛ የዝሙት አጋንንት የሚገባው በወሲብ ቪዲዮ ነው። ሁለተኛ የዝሙት አጋንንት ካለበት ሰው ጋራ አብሮ በመተኛት ነው። ለምሳሌ አንድ ሴት የዝሙት አጋንንት ካለባት፣ ከሷ ጋር ግንኙነት የሚያደርገው ሰው የዝሙት አጋንንት ይዋርሳል። ወንዱ የዝሙት አጋንንት ካለበት የዝሙት አጋንንት ያለበት ወንድ ሲገናኛት የዝሙት አጋንንት ወደ ህይወታ ይገባል እሷንም ይፈትናል። ሶስተኛ የፍቅር ፊልም ወይም ደግሞ እነሱ ወሲብ ነክ የሆነ ይሄ ሮማንቲክ ቪዲዮዎች የሚሏቸው አሉ ማለት እንደ ወሲብ ቪዲዮ አይደለም፣ ልቅ የሆነ ግብረ ሥጋ ግንኙነት የሌለበት ነገር ግን ምናልባት ስናይ ደስ የሚያሰኝ ትዕይንት ያለበትን ቪዲዮዎች ስናይ ይሄ መንፈስ በቀላሉ ወደ ሕይወታችን ይገባል እና ብዙ ሰው ካየ ምን አይነት ፊልም ትወዳላችሁ ሲባል፣ እኔ ሮማንቲክ ፊልም ደስ ይለኛል፣ የፍቅር ፊልም ደስ ይለኛል ይላሉ። ጥሩ ነው የፍቅር ፊልም ነገር ግን ይሄ ቅመም ነገር ጣልም የሚደረግበት አለ። ስፓይስ ሲንስ ይሉታል። ስፓይስ ሲንስ ማለት ይሄ ሲኑ ትዕይንቷል አይደለ? በዛ መካከል የፊልሙ ማጣፈጫ ተደርጎ እርቃናቸውን ይታያል፣ ሀፍረታቸው ግን አይታይም። ልቅ የግብረ ስጋ ግንኙነት ነው ነገር ግን አካላቸው ይሸፈናል። እንግዲህ በግልጽ የሚደረግ ሆኖ ግን የተሸፈነ ነገር እያሳዩ ሮማንቲክ እያሉ ያሳዩናል። ይሄንን ቪዲዮ የሚያዘወትሩ ወይም ደግሞ ይሄንን ፊልም የሚመለከቱ ሰዎች በቀላሉ የዝሙት አጋንንት ወደ ሕይወታቸው ይገባል። አራተኛ፣ ስለ ወሲብ የተጻፉ ልቦለዶችን፣ መጽሔቶችን በማንበብ መንፈሱ በቀላሉ ወደ ውስጣችን ይገባል። አምስተኛ፣ ከሴተኛና ከወንደኛ አዳሪ ጋር አብሮ በመተኛት ይገባል። ይሄም ጥንውት ይባላል። በነገራችን ላይ ዳግማዊ ብዙ ጊዜ በጣም የሚያሳዝነኝ ሴተኛ አዳሪ ሴተኛ አዳሪ እያሉ ይናገራሉ። ብዙ ወንደኛ አዳሪ አለ። ሴተኛ አዳሪ የተባሉት ወንዶቹ እነሱ ጋር ሄደው ስለሚተኙ ነው። ነገር ግን ደግሞ እየተከፈላቸው ሴቶቹ እነሱ ጋር ሄደው የሚተኙ ወንዶች ብዙ አሉ እና ከነዚህ ሰዎች ጋር ግንኙነት ማድረግ በቀላሉ መንፈሱን እንድንዋረስ ያደርገናል። ስድስተኛ በልጅነት ወንድም እህታችን፣ አክስት አጎታችን፣ ቤተሰባችን ሲነካኩን ሲተሻሹን መንፈሱ በቀላሉ ወደ ውስጣችን ይገባል። ሰባተኛ በልጅነት በተለይ እቃቃ እያሉ እንደ ባልና ሚስት ሲጫወቱ በጫወታው መካከል በልጅ ገናቸው ሲነካኩ ሲተሻሹ ይሄ መንፈስ በቀላሉ ወደ ውስጥ ይገባል። የልጅነት ትዕይንት ተቀርጾ ይቀራል። ያንን በተግባር እፈጽማለሁ እያል በዝሙት እንፈተናለን። ስምንተኛ በልጅነት በወጣትነት ማታ ተኝተን አልጋ ላይ ሰውነት በተለይ በተለያየ ስሜት ለምሳሌ ሀፍረትን ጦትን ሊሆን ይችላል። በመነካካት ያ መንፈስ ወደ ውስጣችን ይገባል። ዘጠነኛ በልጅነት ግንኙነት ካደረግን በቀላሉ ይገባል። ለምሳሌ አስራ አራት አስራ አምስት ዓመት የሚሆኗቸው ወጣቶች አሉ። ያለ ጊዜያቸው ግንኙነት ይጀምሩና ከዛ በኋላ መንፈሱ ይጠናወታቸዋል። ከዛ በኋላ ዘማዊ ሆነው ሴቷ ወንድ አሳዳጅ፣ ወንዱ ደግሞ ሴት አሳዳጅ ሆኖ ይቀራል። ይሄ ዘጠነኛ የሚገባበት ነው። አስረኛ አጋንንቱ ራሱ አይቶ ይገባል። ለምሳሌ ሴትን መልኳን አይቶ ይገባል። በመልኳ እንድትዘሙት ያደርጋል። በዳሌዋ ይገባል። በዳሌዋ እንድትመካ ያደርጋል፣ ያዘሙታል። በዓይኗ በጸጉሯ በመልኳ፣ በደምግባት በውበት ይገባል። ይህንንም ለማሰናከያ ይጠቀምበታል። ወንዶችንም ልክ እንደዚህ ባላቸው መልካም ነገር ይገባል። እነሱንም ያው ለዝሙት ይዳርጋልና። በእነዚህ በነገርኳችሁ በአስር ምክንያት በቀላሉ የዝሙት አጋንንት እንግዲህ ይገባል። በጣም የሚያሳዝነው ደግሞ ምንድን ነው የዝሙት አጋንንት እንደ አይነ ጥላ አብሮ ይወለዳል፣ አብሮ ያድጋል። ያንን ሰው ደግሞ ለዝሙት ይጠቀምበታልና እንግዲህ የሚገባበትና የዝሙት አጋንንት የሚባለው ዳግማዊ ይሄ ነው።